አሰላሙ አሌይኩም ወረህመቱላሂ ወበረኪያት ውድ የተከበራችሁ የቻናል ተከታታዮች፣ እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለሁት አልሐምዱሊላህ። ጠፋሀ ቪዲዮ ከሰራ ቆይቻለሁ ማለት ነው። እና አስጠለይ እና ምን ልላችሁ ፈልጌ ነው። እንዴት ናችሁ? ሰብስክራይብ ሼር ላይክ እያደረጋችሁ ነው። እስቲ ዶሮ ማርባት ጀምሩ፣ ተለማመዱ። ኢትዮጵያ ስጋው ይጠቅማቸዋል። አሁን ያው ሶስት ወራቸው በየቀኑ ሁለት ሁለት እንቁላል ነው የሚጥሉት። እና ተለማመዱ እላችኋለሁ። እና በተረፈ እንዴት ናችሁ? ሁን ጠዋት ቁርስ እሰጣቸዋለሁ ማታ እራት እሰጣቸዋለሁ ከሰዓት መክሰስ እሰጣቸዋለሁ ማለት ነው፣ እና እንቁላል ይጥላሉ። ወላሂ እውነቴን ነው። ሶስት ዶሮ ናቸው፣ ሁለቱ ነው እንቁላል የሚጥሉት ማለት ነው። በየ ሶስት ወር ማለትም በየቀኑ ሁለት ሁለት ይጥላሉ ማለት ነው። ያኔ ሁለት ዶሮ ስለሆኑ ሴት ነው የሚበላው እና ማለት ነው። ወላሂ እውነቴን ነው። ሁለት ሁለት እንቁላል ሁሌ ነ ሶስት ወራቸው አላቆሙ ማለት ነው። ተከታታይ እና ምላችሁ ነገር ቢኖር ተለማመዱ፣ ኢትዮጵያ ስትገቡ ይጠቅማቸዋል። የመዳን ቅማሞች ማለት ነው። ሰምታችሁኛል? ምክር ከኒ ከራህ ማስሞ ሰምታችኋል። እና በተረፈ እንዴት ናችሁ? ደህና ናችሁ ወይ? ስራ ሁሉ ሰላም። እዛ ጋር ፎቅ ላይ ሴትዮዋ ስላለች ወደዛ ከይፍ ደሞ እንትን ይላሉ ምን ነበረ፣ ይጮሃሉ ማለት። ሲጮህ ደሞ ሴትዮዋ ተሰማለች። ከዛ ምን ሆነው ነው ስላለች፣ እሷ ደሞ እንደሚያበላቸው ማለት ነው እና እንደዛ ነው። እዛ ጋር ደግሞ ሀይላንድ እንትን ብዬ ማለት ነው ይሄ ገርሻው የውሃ እንትን ማለት ነው አይበቃቸውም። እዛ ጋር ሁለት የሚታያቸው ከሆነ ትንሽ ሳህን አሉ ግን እሱ አይበቃቸውም ማለት ነው። ውሃ ያኔ ፀሐይም ስለሆነ ምናምን ይሄ ቀፈሱ ደግሞ እንትና ሸራ አለበስኩት ከላይ እና ያ ሃይላንዱ ትልቁ ላይ ውሃ አሁን አለቀ ሞላዋላ አልቀዋል። እና በሱ ውሃ ሞለና ማለት ነው ቀስ እያለ ይወርዳል ማለት ነው። ከዛም ይጠጣሉ። እንደዛ ማለት ነው። ውሃ ደግሞ እዛ ጋ ለሚታያቸው ከሆነ ጎማ ማለት ነው። እና ዶሮዎቹ ሶስት ናቸው። መጀመሪያ ስንት ነው? የመጀመሪያ አዲስ እንደመጡ ማለት ነው፣ ስድስት ነበሩ። ከስድስቱ አራት ሞቱ፣ ሁለት ቀሩ ማለት ነው። ያው ከክሰራ በኋላ ትርፍም አለ፣ ለዛ ነው። እና ከዛ በኋላ ደግሞ ከስድስቱ አራት ሞቱ፣ ሁለት ተረፉ ነው። ሁለት ተረፉ፣ ከዛም ደግሞ አምዷም ደግሞ እንደገና ሞተች ማለት ነው። ሁለቷም ሞቱ ማለት ነው። ስድስት ሞቱ። ከዛም እስቲ ብለን እንደገና አምስት አመጣል ማለት ነው። ከአምስቶቹ ያው ሁለቱ ሞቱ፣ ሶስቱ አለሁ ሶስት ወራቸው ማለት ነው። እና ደስ ይላል፣ አሪፍ ነው። እና ሞክሩ፣ ያኔ ከክሳራ በኋላ ትርፍ እንዳለ አትዘንጉ ለማለት ፈልጌ ነው። እና ከመዳን ስራ ከኋላ እንደዚህ እየተለማመትኩ ነው። ይሄ ኋላ ነው ማለት ከቤት ኋላ ነው። እና እንደዚህ ክፍት ካለ መሬት ከተገኘ ኢትዮጵያ ላይ እና ሰርቶ መብላት ነው ትላላችሁ። እና በተረፈ እንዴት ናችሁ? ደህና ናችሁ ወይ? ላይክ ሼር ሰብስክራብ እያደርጋችሁ ቤተሰብ ሆኖ አበረታቱን። ሰምታችኋል። እና የመደቅ ቅመሞች እንደዚህ ተለማመዱ እላችኋለሁ። በትርፍ ሰዓታችሁ እንደዚህ እንትንበሉ ያኔ እነዚህ ደግሞ ያው አንዳንዴ የመለማመጥ ጥሩ ነው ሁሉ ነገር ማለት ነው። እና ይህን ይመስላል እላችሁ እና መለማመጥ ጥሩ ነው። ይሄ እንቁላል እዚህ ጋር ነው፣ መርማ አጠራቅመው ማለት ነው። ወስጄው ነው አሁን ማለት ነው። ይሄ እንትኑ አፈር ነው፣ አፈር አርጌ ከስር አጠራቀመ ነው። እና እንቁላሉ ራሱ ደስ ስም ማለት ነው፣ በጣም ነው ደስ ሚል ይህ ኋላም ነው ማለት ነው እና ያው እኔ አላየሁትም ነበረ፣ ጠዋት ግን አንስቻለሁ። ግን አሁን እራሱ ያው አንድ አንስቻለሁ፣ ማለት ነው ምግባቸው ወስጄ ምናምን ማለት ነው። እና የምትለላችሁ ጥሩ አይደል? ጥሩ ሀሳብ ነው። ወይኔ፣ ያ አላህ ወይኔ፣ ወይኔ እና አልሙሂም ሰላማችሁ ብዝት ይበል፣ በያላችሁበት አላህ ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። ላይክ፣ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አበረታቶ ባይ ባይ። ወዳችኋለሁ። ሰላም ዋለኩም ወራህመቱላሂ ወበረካቱ